ሄሎ የኤልቲኤም ዩቲብ ተከታታዮቻችን እንዴት ናችሁ? እናሰላምናለን። በዛሬ ቪዲዮአችን ደግሞ በሊደር ቲቪ ላይ የተገናኘነው እንደምታዩት፣ ቀይ በርቷል። አሁን እንደምታዩት፣ አረንጓዴዋ በርታለች። ስለዚህ ስታንድ ባይ በርቷል፣ ነገር ግን ምስሉ አይታይም። እንደዚህ አይነት ኬዝ ደግሞ ባክላይት ችግር ነው። ስለዚህ ባክላይቱን አንድ ላይ እንቀይረዋለን። የዩቲብ የጠቀማችሁ ከሆነ ላይክ ሰብስክራይብ፣ እና ሼር ማድረጉን አትርሱ። አብራችሁን ቆዩ። ስለዚህ ብሎኖቹን ፈታታት እንጀምራለን ማለት ነው። እሺ እንደምታዩት ብሎኖቹን እንዳለ ሙሉ ዙሪያውን ፈትቼ ጨርሻለሁ። ለዚህ ይህም ማነሳሳት ነው። እንደምታዩት እዚህ ጋ ከድርጅቱ እንደመጣና ተፈትቶ አያውቅም። ስክሪኑ ተነክቶ አያውቅም። ምክንያቱም እዚ ጋ የምታያቸው የተጣበቁ ናቸው። በዚህ ምንጊዜም ስናነሳ ስክሪን ኬዝ ውስጥ ጋ የስክሪን መሄደው መስመር አለ። ስለዚህ ይችኛዋን ስንቆርጥ፣ በከተር ስንቆርጥ ነው ጥንቃቄ በጣም ማድረግ ያለብን ማለት ነው። ስለዚህ በጥንቃቄ ይህን እናነሳለን። ያለውንም ቀሪውንም አንስተን እንዴት እንደምንቀየር እናያለን። አብራችሁን ቆዩ እሺ አንድ የምትለጥ በከተር እሽኛው ቆርጫታሉ። ምንጊዜም መጠንቀቅ ያለብን ይሄ እነዚህን ስንቆርጥ ነው ወደ ስክሪን ኬዝ አካባቢ ሲሆን በጥንቃቄ መቁረጥ አለብን። ስለዚህ ይሄ ስክሪኑ ያለው መስመር ቆርጨዋለሁ። ስለዚህ ይሄ ጫፍጫፉን ጫፉን ደግሞ እናነሳዋለን። ስለዚህ አብራችሁ ቆዩ እናንሳውና ያለውን ነገር አንድ ላይ እናያለን። እሺ እዚህ ጋር እንደምታያችሁ ይሄ የስ እሺ እንደምታዩት እዚህ ጋር ያሉት እና ጋር እዚህ ጋር አራቱ ላይ ያሉት ብሎኖች ሴፍቲ ግላሱ ናቸው። ስለዚህ እነሱ እናነሳለን። ከዚህ በኋላ ደግሞ በዚህ በጫፍጣፉ ሴፍቲ ግላሱ እናነሳዋለን ማለት ነው። ስለዚህ እሱ እናንሳና ከዛ ቀጥሎ ስክሪኑን ነው የምናገኘው ማለት ነው። ስለዚህ መጀመሪያ ይሄኛው ከውጭ ከቨሩን ሴፍቲ ግላሱ እናንሳው። እሺ እንደምታዩት ሴፍቲ ግላሱን አንስቼዋለሁ፣ እዛ ጋር። ስለዚህ አሁን ስክሪኑ ማንሳት እንችላለን፣ ምክንያቱም ስክሪኑ ቅድም እንዳያችሁት አላቅቄዋለሁ። ስለዚህ ደግሞ በጥንቃቄ እናነሳዋለን ስክሪኑን። ምን ጊዜም ባክላይ ማክላይ ስንቀይር ምንድን ነው ጥንቃቄ ማድረግ አለብን። ይሄ ስክሪኑ እንዳይነካ እንዳይሰበር በጣም ጥንቃቄ ማድረግ አለብን። ከዚህ በታች ያሉት ናቸው ባክላይት ስለሚገኝ ከስክሪኑ በታች ስለሆነ ይህኛውን ቀስ አድርገን በጥንቃቄ እናነሳለን። ስለዚህ እናንሳው። ስክሪኑንም አንስቼዋለሁ። ከዚህ በኋላ ያሉት እነዚህ ማንሳት ነው። ከዚህ ቀጥሎ የምናገኛቸውን እነዚህ ናቸው ባክላይት የሚባሉት አምፖሎቹ ናቸው። ስለዚህ እነዚህ አምፖሎች ሲቃጠሉ ነው ብዙ ጊዜ ሁሌ ሳይሆን በብዛት ድምፁ እንሰማዋለን ነገር ግን ምስሉ አይታየንም። ምክንያቱም እነዚህ ባክላይቶቹ ናቸው ቦግ ብሎ እንዲታይ የሚያደርጉልን። ስለዚህ በተመሳሳይ ቮልቴጅ እነዚህ ሁለቱም ባክላይቶች እንቀይራቸዋለን ማለት ነው እንደምታስቸዋለ። ስለዚህ አሁን ምንድን ነው የሚቀርም፣ እነዚህ ባክላይቶች በአዲስ ባክላይት መቀየር ነው ማለት ነው። በተመሳሳይ ቮልቴጅ ቮልቴጅን አድርገን በተመሳሳይ ቮልቴጅ እንቀይራቸዋለን ማለት ነው። ስለዚህ ምንም ከዚህ በኋላ ያለው ነገር ቀላል ነው። በተመሳሳይ ነው የምናደርገው ነገር ግን ዋናው ጥንቃቄ ማድረግ ያለብን ደግሞ ለምሳሌ ይችኛዋ ው እዚጋ እንደምታዩት እዚ ጋ ፖዚቲቭ አለ፣ በዚ ጋ ኔጌቲቭ አለ። ስለዚህ ምንድነው ከቦርዱ የሚመጣው ከዚ ጋ የሚመጣው ፓወሩ እንዴት ነው የሚሄደው ይሄ ይሄ የምታዩት አንዱ ይሄ ፖዚቲቭ ነው። ይሄ ገመድ ፖዚቲቭ ነው። ስለዚህ ፖዚቲቭዋ ትገባለች ገባለች ፖዚቲቭ ከገባ በኋላ ፖዚቲቭ እዚህ ጋር ሲሆን ኔጌቲቭ፣ ከዛ ይሄ ፖዚቲቭ ያገኛል። ይሄኛው ነው። ከዛ እዚህ ጋር ኔጌቲቭ፣ ከዛ ይሄ ልችኛዋ ፖይንት ፖዚቲቭ ትሆናለች። እቺ ኔጌቲቭ ትሆንና እንደዚህ ብሎ እዚህ ድረስ ይመጣል። ኔጌቲቭ ወደ ማን ይመጣል? ወደ ፖዚቲቭ። ስለዚህ ተመሳሳይ እንኳን ባይሆን በገመድ በእንደዚህ አይነት ቆራርጠን ስንሰራ ምንድ ነው አምፖሎቹ የሚሄደው ፖዚቲቭ ይገባል፣ ኔጌቲቭ፣ ፖዚቲቭ፣ ኔጌቲቭ፣ ፖዚቲቭ፣ ኔጌቲቭ እያለ ሁለቱ ዙር ላይ መጨረሻ ላይ በምን ጨርሶ ይገባል? በኔጌቲቭ ጨርሶ ነው የሚገባው። ስለዚህ ይህንን ነገር ነው ማወቅ ያለብ ማለት ነው። እንዴት ገጥመን እናየዋለን ማለት ነው። አብራችሁን ቆዩ። እሺ፣ ያው እንደምታዩት እንግዲህ ይህችኛዋ እዚህ ሎክ ማድረጊያዋ እንደምታየው እዚህ እንደምታየው ውስጥ አገባም እንትኗ ሎክ ማድረጊያዋ ች ላይ ያሉ ሌላ አይነት ነው እንትን የምትፈልገው። ስለዚህ ቻት አታስገባም። ስለዚህ ያለኝ አማራጭ ምንድነው በዋየር ጃምፕ አድርጌ ነው ይሄን ኮኔክሽን የምሰራው ማለት ነው። ዋይሩን ደግሞ እንደምታዩት እዚህ ጋር ፕላስ እና ማይነስ አለ። ስለዚህ ይሄ ፕላስ እና ማይነስ ማለት እዚህ ጋር ያው እዚህ ጋር ያለው ፕላስ እዚህ ጋር ማይነስ ነው። እንደምታዩት እዚህ ጋር ፕላስ ማይነስ ነው። ስለዚህ ይሄ በኮንቲኒቲ ቼክ ታደርጉት፣ የዚችኛው ፕላሷ ፖዚቲቭዋ እዚች ዋይር ላይ አለች። ስለዚህ ኔጌቲቭዋም እዚህ ጋር። ስለዚህ ምንድነው ማደርገው ከ ከዚህ ከቦርዱ ላይ የመጣው ከዚህ ከቲቪ ቦርድ ላይ የመጣውን ፕላሱን እዚህ ውስጥ አድርገዋለሁ፣ አንዱ። ከዛ ኔጌቲቫ ወደ የትኛው ትሄዳለች? ወደዚኛው ወደዚኛው ፖዚቲቭ አድርገዋለሁ። ከዛ ፖዚቲቭ ደግሞ ትኖቹን አብርቶ ከጨረሰ በኋላ ሪተርኗ በምትሆናለች ትሆናለች በኔጌቲቫ። ስለዚህ እንዴት እንደምንሰራው አብረና ያለን አብራችን ቆዩ። እሺ እንደምትያዝ ቆርጨዋለሁ። ምንድን ነው ይችኛው ሲቆረጥ ይች መሀሏ ባዶ ነው የምትሆነው። ይሄ ፖዚቲቭ ፖቲ ፖዚቲቭ ነው እዚህ ጋር የበየርኩት አለ። ስለዚህ ከማን ጋር ትሄዳለች? ከዚህኛው ጋር ትሆናለች፣ ከፖዚቲቭ ጋር። የዚች ኔጌቲቭ ደግሞ ከኔጌቲቭ ጋር ትሆናለች። ከዛ ይሄ ከዚህ ወደዚህ፣ ከዚህ ከዚህኛው ኔጌቲቭ አምፖሉ የሚጨርሰው ማለት ነው። ከዚችኛዋ ደግሞ ወደ ወደዚህ ፖዚቲቭ አንድ ገመድ የመሀል ገመድ እንደዚች እንደነበረችው የመሀል ገመድ እናደርጓለን። ያ ዙሩ እንዴት ነው የሚሆነው ማለት ነው። ይሄ ፖዚቲቭ ከቦርዱ የመጣዋለ እዚህ ፖዚቲቭ አምፖሉ ላይ ይገባና ዞሮ መጨረሻ ላይ የመጨረሻው አምፖሉ ኔጌቲቭ ነው። ስለዚህ ኔጌቲቭ ወደ ማየው ይመጣል፣ ወደዚህኛው ፖዚቲቭ አምፖል። ከዛ ፖዚቲቭ አምፖሉ እንዳለ ይዞር ይዞርና ደግሞ መጨረሻ እቺ ኔጌቲቭ ላይ ይመጣል። ኔጌቲቭ ደግሞ ወደየት ሄዳል? ወደ ተመልሶ ቦርድ ውስጥ ይገባል ማለት ነው። ሶስት አራት አምፖል አምስት ስድስት ቢሆኑ ምንድነው ሲስተሙ በእንደዚህ አይነት ሲስተም ነው የምንሰራው ማለት ነው። አሁን ለምሳሌ ሶስተኛ አምፖል ቢኖረን ምንድነው የምናደርገው ማለት ነው? ኔጌቲቭዋ የዚች አምፖል ኔጌቲቭ ለሶስተኛው አምፖል ፖዚቲቭ ለምሳሌ ለዚህኛው ላይ ተቃጠለው ላይ ሳደርገው ምንድነው የሚሆነው? እዚህኛው ለዚህኛው ፖዚቲቭ ላይ ይገባል ማለት ነው። እዚህ ፖዚቲቭ ላይ ይገባል። ከዛ እቺ ኔጌቲቭዋ መጨረሻ ላይ ወደ ውስጥ ትገባለች ማለት ነው። ስለዚህ ባክላይት የምንቀይረው በዚህ አይነት ሲስተም ነው ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ስለዚህ ላገናኘው እና ቼክ እናደርገዋለን፣ አብራችሁን ቆዩ። ሽ እንደምታያት ፖዚቲቭዋ እዚህ ፖዚቲቭ ላይ ትገባለች። ከፖዚቲቭ እዚህ ኔጌቲቭ አለ። ኔጌቲቭ ፖዚቲቭ ላይ ይገባል። ከዛ በኔጌቲቭ አድርጎ እዚህ ጨርሶ ይገባል ማለት ነው። ስለዚህ ቼክ ማድረግ ነው እየቀረ ማለት ነው። የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር ማድረጉን አትርሱ። አብራችሁን ቆዩ። ስለዚህ እንደምታዩት ባክላይቶቹ እየሰራ ነው ማለት ነው። ከዚህ በኋላ ስክሪኑን ገጣጥመን ከዛ በኋላ መጨረሻ ላይ ቼክ እናደርገዋለን። ስለዚህ ስክሪኑን ገጣጥመና ያለውን ነገር እናየዋለን እንደምታዩት አብራችሁን ቆዩ። እሺ ገጣት መን ጨርሰናል። ያው እንደምታዩት እዚህ አሁን ቼክ እናደርገዋለን። የዩቱብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጉን አትርሱ። ያው እንደምታዩት የተሳካ ሁኔታ ጨርሰናል ማለት ነው። በሌላ ቪዲዮ በሌላ ስራ እስክንገናኝ ባይ ባይ ቻው።